ኮንኩ ማለት አይደል፣ እንዲሁ አንዱን አዲሱን ፓስተር አልሰማኸውም? እንዲሁ በጎቹ ጠፍተዋል፣ ወደ በረታቸው መልሷቸው። እንዲሁ ማን ሰማው፣ ጉድ የለም። እንዲሁ በጎቹን አንድ ላይ ሰብስቦ፣ እንዲሁ በጎቹ ጠፍተዋል፣ ወደ በረታቸው መልሷቸው። እንዲሁ እንመለሳለን፣ በቅርቡ ጠብቀን። ያውላ በግን ተሰብስቦ እንዲሁ እንዋጋ፣ እንዋጋ በለው ነው። እሱ ላይ ነው የምንዘምተው። እሷን ድምጼት ይሄ፣ እሷን ድምጼት ነው የማገኛት ማለት ነው። አጣኋት እኮ ቅድም ልሰናባት፣ ለምን አለልህም። እንዋጋ፣ እንዋጋ በለው የቲክቶክ ወጣት። ጊዜ የለውም እኔ ጊዜ የለኝም። እዛ ጋ የተጠራ ነው። በጎች ጠፍታችኋል የተባለው በጎች። ጊዜ የለንም። እንሰባሰብ እና ገርል ፓወር የሴቶች ማህበር መስርተን ይህን ሰውዬ እንዋገዋለን። ጊዜ የለንም፣ በቃ በግ ተባልን እኮ በጌታ በኢየሱስ ስም ሀሌሉያ። በጎቹ ጠፍቷል፣ ወደ በረታቸው መልሳቸው። ደግሞ አንዴ ዲያቆን ቄስ ካልሆንኩ ይላል። ኧረ በስመ ምን እንዳየሁ እንትን ምን ሀሌሉያን ምናምን እያለ ነበር እና ቤታ በላይ ገባች አያት ቤታዬ አልሳደበም ማለሽ? ጌታ ተቀበ ወደ ቀርሽ ተመለሽ ነው። ጌታ ተቀበ አላለም። ማርያምን ሞትኩኝ። ትናንትና ነገራቸዋለሁ። ሚያዚያ 23 በኢትዮጵያ ሜይ አንድ በኤሮፕ በኛ ቀኗን እንዳትረሷት። ከአንድ ሳምንት በኋላ ተገልብጦ እመቤቴን መብርሃንን ሲል ትሰሙታላችሁ። ይህን ካላለ እኔ ከምላሴ ፀጉር ይነቀርብ እያሉ ይቀየርና ከአንድ ሳምንት በኋላ ክብሩ ይስፋይና እመቤቴን ሲል ትሰሙታላችሁ። ቅድም ራሱ እኮ ልጁ ለማለት እኮ አፉ ላይ እኮ መጥቶበት ነበርኩ። ዋጥ አድርጓት ነው

እንደ እንዝር ታሽሮታል እንደዚህ ብሏል። ከአንድ ሳምንት በኋላ እየተሳደበ ይመጣል። እንዳይዘጉን ኮፒ ልንከር ረግ። እኔ ግን ቆይ ሃይማኖት መቀየር ግን እንደዚህ ፉን ፉን ያደርጋል። ይሄ እንዳልክ ነው ባሪያው ጨፋሪ የነበረው እየመጣሁ ከኢየሱስ ጋር መጠጋት እንዴት ደስ ይላል። እኛ ኦርቶዶክሶች ኢየሱስን አናውቀውም እንዴ ከነሱ በላይ? እንደውም እኛ እኮ ነን ኢየሱስ ክርስቶስን የምናውቅ። ከጌታ የሚያለቃቅስ የሃይማኖት ሳይሆን ልንገርሽ፣ ዛሬ አንድ ሰው እኮ ጴንጤ መሆን ይችላል፣ ኦርቶዶክስ መሆን ይችላል፣ ሙስሊም መሆን ይችላል፣ እኛ አያገባንም። ገባሽ? በሶሻል ሚዲያ ለምንድን ነው መጥቶ የሚቀይሩት? ሶሻል ሚዲያጠመቅ ሰው አለ ወይ? ሙስሊም የሚሆን ሰው አለ ወይ? ደግሞ እንትን የለ የለም ወይ? በመስጊድ ትሄዳለህ አለ ሚሆኑ አይቻለው። እዛው አንድ ሳምንት ተቀብለው ዛሬ ተቀብለው በሳምንቱ ጥለው የጠፉን አውቃለሁ። ሙስሊም ሆንን ብለው መቀለጃ አደረጉት አረጉት ሃይማኖቱን። ሃይማኖት ስትቀይር ራስ እንችለ አንብበ ተረድተህ እውቀት ኑሮ